ከሰሞኑ አነጋጋሪ ከነበሩ ጉዳዮች መካከል አንዱ አቶ ታዬ ደንዳአ ይፋ ያደረጓቸው ሚስጥሮች ናቸው። አቶ ታዬ ደንዳአ አንድ ከሀገር ውጭ ካለ ሚዲያ ጋር በኦሮምኛ ቋንቋ ያደረጉት ቃለ ምልልሱ እጅግ አስደንጋጭና የተናገሯቸው ነገሮች ለማመን የሚከብዱ ናቸው በሚል በመብት ተሟጋቾች ጭምር ሲገለጽ ቆይቷል። በሌላ በኩል ደግሞ አቶ ታዬ ጥፋቶችን ሁሉ ለጠቅላይ ሚኒስትር አብይ አህመድ በመስጠት እሳቸው ታማኝ የሆኑለትን የኦሮሞን ፖለቲካ ለማዳን በተለይም እነ ኦነግ ግን ከደሙ ንጹህ ለማድረግ የሄዱበት መንገድ አስተዛዛቢ ነው የሚሉት ትችቶችን ሲሰነዝሩ ተስተውሏል። የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? በዚህ መሰናዷችን የአቶ ታዬ ደንዳን ቃለ ምልልስ ተከትሎ በቃለ ምልልሱ ላይ የተሰሙ ጉዳዮችና በዚያ ላይ እየተሰጡ ያሉ አቶ ታዬን የሚወቅሱም ሆነ ሀሳቡን እጅግ አስደንጋጭ ሲሉ የገለጹ ሰዎችን አስተያየት በዝርዝር የምናስደምጣችሁ ይሆናል። እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ ሲሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን በአክብሮት ጋበዝን ወደ መሰናዶዎቹ እንለፍ። የአቶ ታየ ደንዳ አስደንጋጭ ሚስጥሮች የህዝብን ትኩረት የሚሹ ናቸው ይላሉ የመብት ተሟጋቹ ያሬድ ኃይለማርያም። የኢትዮጵያ የመብት ተሟጋቾች ማህበር ዋና ዳይሬክተር ያሬድ ኃይለማርያም በይፋዊ ማህበራዊ ትስስር ገጻቸው ላይ አቶ ታየ ደንዳ ከአንድ የውጭ ሀገር ካለ ሚዲያ ጋር በኦሮምኛ ቋንቋ ያደረገውን ቃለ ምልልስ ትርጉሙን ደጋግም የሰማሁት ይሉና የደጋግምኩትም አንድም ከመደንገጤ አንድም የተናገራቸውን ነገሮች ለማመን እጅግ የሚከብዱ ስለመሆኑ ነው የሚሉት። እውነት ይሄ ቃል የእሱ ነው ወይ? ሳይንስ የኤአይ ቅንብር ይሆን በሚል ስጋት ሁሉ እንደፈጠረብኝ መሸሸግ አልፈልግም ያሉት የመብት ተሟጋቹ ታዬ የተናገራቸው ነገሮች እውነት ከሆነ ኢትዮጵያ የገጠማት ፈተና ብዙዎቻችን ከምናስበውና ከምን ከምንገምተው በላይ እጅግ የገዘፈና አስፈሪም ስለሆነ ኢትዮጵያ በማን እጅ ውስጥ ነች የሚል ጥያቄ ያስነሳል ይላሉ እነዚህ አቶ ታዬ ደንዳ ይፋ ያደረጓቸው መረጃዎች በቀጥታ ከጦር ወንጀል ከዘር ማጥፋት ወንጀል በሰው ስብና ላይ ከተነጣጠረ ወንጀል ከጭፍጨፋና የከፋ የሰብአዊ መብቶች ጥሰቶችና ባለም አቀፍ ወንጀል ተጠያቂ ከመሆን ጉዳይ ጋር የተያዙ ነገሮች እንደሆኑም ነው የሚገልጹት። ከግማሽ ሚሊዮኖች በላይ ለሞቱበት፣ ሚሊዮኖች ለተፈናቀሉበት፣ ሚሊዮኖች የአካል ጉዳተኛ ለሆኑባቸውና ርቆ መሳፍርት ለሌለው የሀገር ንብረት መውደም ቀንደኛና ዋና ተጠያቂው ማን እንደሆነ ጭምር ያመላክታል ሲሉ ነው የመብት ተሟጋቹ የሚናገሩት። በዚህ በአቶ ታየ ደንዳ ቃለ ምልልስ ላይ በርካታ እንቅልፍ የሚነሱ ከባድ ድንጋጤ ውስጥ የሚከቱ ጉዳዮች እንዳሉ ይገልጻሉ። ለአብነትም ታየ ሲናገር አሉ የመብት ተሟጋቹ ያሬድ ኃይለ ማርያም ታየ ሲናገር የትግራዊ ጦርነት ከተፋፋመ በኋላ ከእለታት በአንዱ ቀን ጠቅላይ ሚኒስትር አብይ የኦሮሞ ብልጽግና አመራሮችን ብቻ ሰብስቦ ስለ ጦርነቱ አጀማመር የነገራቸው አስደንጋጭ ነገር ነው አቶ ታየ እንዲህ ይላል አብይ ከሰበሰበን በኋላ ጦርነቱን ማን የጀመረው ይመስላችኋል ለአንዳንዶቻችሁ ህወሀት የጀመራችሁ ይመስላችኋል አይደለም። እኔ ራሴ ነኝ ጦርነቱን ያስጀመርኩት። ሆነ ብዬ የሰሜን እዝ ጦር ሊያጠቃቸው እንደሆነ በማስመሰል ደንግጠው መከላከያውን እንዲመቱ አደረግኳቸው። እነሱን ትሪገር በማድረግ ጦርነቱን እንዲጀምሩትና በዚያ ሰበብ ትጥቃቸውን ለማስፈታት ምቹ ሁኔታ እንዲፈጠርልን ነው ያደረግኩት፣ በማለት ጦርነቱ እንዲቀሰቀስ ሰሜን እዝም እንዲመታና ያንን ሰበብ በማድረግ ጦርነቱን በይፋ መጀመራቸውን አስረግጠው ነገሩን በሚል አቶ ታዬ መግለጻቸውን በተመለከተ ነው የመብት ተሟጋቹ አንደኛው አስደንጋጭና ቅልፍ የሚነሳ ጉዳይ ያሉት የመብት ተሟጋቹ ይቀጥላሉ። ሁለተኛ ያሉትን ደግሞ እንደሚከተለው አስነብበዋል። ሌላው ጉድ ደግሞ ጦርነቱ ለበርካታ ወራት ሲካሄድ ቆይቶ በድንገት ጠቅላይ ሚኒስትሩ ተነስተው የተናጠል ተኩስ አቁም ያደረጉበትን ሁኔታ አስመልክቶ አቶ ታዬ የተናገረው አስደንጋጭ ነገር ነው። ለማስታወስ ያህል ጠቅላዩ ድንገት ለምን ጦሩን ከትግራይ አስወጥተው የተናጠል ተኩስ አቁም እንዳደረጉ በወቅቱ ሲያብራሩ የትግራይ ገበሬ ሰብሉን እንዲሰበስብ በማሰብ ነው የሚል የስላቅ ማብራሪያ መስጠታቸው አይዘነጋም። አቶ እንዲህ ይላል። ጠቅላይ ሚኒስትሩ በተመሳሳይ ሁኔታ የኦሮሚያ ብልጽግና አመራሮችን ብቻ በመሰብሰብ ጦርነቱን አቁመን መከላከያውን ወደኋላ እንዲሸሽና እስከ ደብረ ሲና እንዲመጣ ያደረግኩት ሆነ ብዬ ነው። ይሄ ፋኖ ነኝ ጀግና ነኝ እያለ የሚያቅራራውን የአማራ ኃይል የወያኔ ወታደሮች እንዲያስተነፍሱትና ልክ እንዲያስገቡልኝ ብዬ ነው አለን ብለዋል። አቶ ታዬ በንግግራቸው ላይ እንዴት ይህ ሁሉ ንብረት እንዲወድም ይህ ሁሉ ሰው እንዲያልቅና ሕጻናትና ሴቶች በዚህ ደረጃ እንዲያልቁ ይደረጋል የሚል ጥያቄ ማንሳታቸውንና ጠቅላይ ሚኒስትር አብይ አህመድ ምንም ነገር የተፈጠረ ያህል እንዳልተሰማቸውና የሚራራ ልብ እንደሌላቸው ገልጿል በሚል ነው የመብት ተሟጋቹ። ሌላ አስደንጋጭና እንቅልፍ የሚነሳ ሲሉ ከአቶ ታዬ ደንዳ ንግግር በማንሳት ሀሳባቸውን የሚሰጡት ሶስተኛው የያሬድ ኃይለማርያም ሀሳብ እንዲህ ይቀጥላል። ሌላው እንዲሁ አቶ ታዬ ከተናገሩት በርካታ ነገር ቀልቤን የሳበው የሰላም ሚኒስትርን አስመልክቶ ተናገሩት ያለው ነው። አቶ ታዬ እንዲሁ በተመሳሳይ ሁኔታ የኦሮሚያ ክልል የብልጽግና ባለስልጣናት ብቻ በተገኙበት የሰላም ሚኒስቴር መስሪያ ቤቱን በቁሙ ገር ለነዋል። ስለዚህ ምንም መስራት የሚችል ተቋም አይደለም። በመሆኑም የአማራ አመራሮች የሞተ ነገር ስለሚወዱ እነሱ እንዲይዙ ታደርጋለሁ ማለታቸውን ገልጾ ይህንን ንግግራቸውን ተከትሎ አቶ ብናልፍ አንዱ አለምን ለተቋሙ መሾሟቸውን ገልጿል። ታዬ የከረዩ አባገዳዎች ላይ በክልሉ መንግስት ስለተፈጸመው አሰቃቂ ግድያና ሌሎች አስደንጋጭ መረጃዎችም አጋርቷል። ይህንን ቃለ ምልልስ የሰጠው በቅርቡ ከመታሰሩ ቀናቶች በፊት ነው። ለታዬ ጥሩ ቅርበት የነበረው ሌላ ሰውም እንዲሁ ታዬ እነዚህን ጨምሮ ብዙ በአመራሩ የተፈጸሙ ወንጀሎችን ሲቃወም መቆየቱንና በዚህም የተነሳ ራሱ ኢላማ መደረጉን ሲገልጽ ሰምቻለሁ። ታዬ ለህሊናው የሚኖር፣ ወዳደርነትን የሚጠየፍ፣ ፍርሃትን ያሸነፈ የመርህ ሰው እንደሆነ ጠንቅቄ ስለማወቅ እሱ በተናገረው ላይ ከሌላኛው ወገን ጠንከር ያለና በማስረጃ የተደገፈ ማሳመኛ ይቀርባል ብያል አላስብም። እስከዛው ድረስ ግን ታየን ለማመን እገደዳለሁ ነው የሚሉት የመብት ተሟጋቹ ያሬድ ኃይለማርያም። ያሬድ ሲቀጥሉም እነዚህ ተባሉ በተባሉት ነገሮች ላይ ማተኮር የፈለግኩት ታዬ የተናገረውና ያጋለጣቸው ነገሮች ከፍተኛ ፖለቲካዊ ፋይዳ ብቻ ሳይሆን ሀገራችን ኢትዮጵያ በምን አይነት እጅግ አሳሳቢ አስደንጋጭና አስፈሪ ሁኔታ ውስጥ እንዳለችም ማሳያ ስለሆነ ነው። ያም ብቻ አይደለም። ላለፉት ጥቂት ዓመታት ያስተናገድናቸው ሰቆቃዎች፣ ዓለምን ያስደነገጡ የእርስ በርስ እልቂቶች፣ ከግማሽ ሚሊዮን በላይ የሚገመቱ የሀገሪቱ ዜጎችን ነፍስ የነጠቁ ፍጅቶች፣ የጅምላ ዘር ተኮር ጨፍጨፋዎች፣ በሺዎች የሚቆጠሩ ሴቶች ደፈር ዘርፊያም የሀገር ሀብት መውደምና ከበርካታ ሚሊዮኖች መፈናቀል ጀርባ እንዲሁም በተባበሩት መንግስታት ጭምር የተረጋገጡት የጦር ወንጀሎች ክራይም አጌንስት ሁማኒቲ በሰው ስብዕና ላይ ያነጣጠረ ወንጀልና ሌሎች ዓለም አቀፍ ወንጀሎች በሀገሪቱ ውስጥ እንዲፈጸሙ ሆነ ብለውና ውጤቱንም ፈልገውት ያቀናበሩትና ማስተርማይንድ የነበሩት አገሪቱን በጠቅላይ ሚኒስትርነት ዛሬም እየመሩ ያሉት አብይ አህመድ መሆናቸውን ነው ታዬ የመሰከሩት ጎበዝ ይህ ጉዳይ እንዲህ በዩቲዩብ ሚዲያ ወሬና በፌስቡክ አተታ የአንድና ግፋቢል የሁለት ሳምንታት ወሬ የሆኑ የሚቀር አይደለም ሲሉ ነው የመብት ተሟጋቹ አጥብቀው የሚያሳስቡት ነገር ግን ቀደም ሲል የተገለጹት የአቶ ታዬ ደንዳን ሚስጥር አዘል ንግግሮችን መነሻ በማድረግ አንዳንድ ለተጨማሪ ምርመራ የሚረዱና ጠቅላዩንም ሆነ ብልጽግናን ለኢትዮጵያ ከሰማይ የወረዱ አዳኞች አድርገው ለሚያስቡ ተደማሪ ካድሬዎች እንዲሁ ለጭፍን ደጋፊዎቻቸውም የመብት ተሟጋቹ ያሬድ ኃይለ ማርያም ጥያቄዎችን ያነሳሉ። ቀዳሚው ጥያቄያቸው መንግስት ከህወሓት ጋር ጦርነት ለማካሄድ ዝግጅት ላይ እንደነበረ፣ ኤርትራን ያሳተፈ ወታደራዊ ንቅናቄዎች በድንበር አካባቢዎች እንደነበሩ፣ ከጦርነቱ መጀመር አንድ ሳምንት በፊት ኢሳያስ አፈወርቂ ሸገርን ሳይረግጥ ወደ ጅማ አቅንቶ ከአብይ ጋር የጦርነት እቅዳቸውን ነድፎ እንደተለያዩ በመጥቀስ ጠቅላዩ ህግ ማስከበር በሚል ሽፋን የሰጡት የጦርነት ጀምረናል የእወጃ መግለጫ አደናጋሪ እንደነበረ፣ ሰሜን እዝ የጥቃት ሰለባ ቢሆንም ጦርነቱ አይቀሬ እንዲሆን ከወዲህ በኩል ምን ይካሄድ እንደነበር በወቅቱ ደጋግመው ይገልጹ የነበሩ ሰዎች እንደ ጠላት ይፈረጁ ነበር። ዛሬ ታዬ ያወጣው ሚስጢር የግምታቸውን ትክክለኝነት ቢያረጋግጥ በወቅቱ የስድብና ትችት ናዳ ያወርዱ የነበሩ ጭፍን የአብይ ደጋፊዎች ከዚህ ምን ትምህርት ይወስዱ ይሆን? ለደረሰውስ ጠቅላላ ጥፋት ባበረከቱት የጭፍን ድጋፍ ልክ ራሳቸውን ተጠ ጥያቄ ያደርጉ ይሆን? የመብት ተሟጋቹ ቀዳሚ ጥያቄ ነው። ያሬድ ኃይለማርያም ጥያቄያቸውን ሲቀጥሉ ከጦርነቱ ቀደም ብሎ የተፈጸመው የሜጀር ጀነራል ሳሐረና የባህር ዳሩ የአማራ ክልል አመራሮች ግድያ አሁንም እንደተዳፈነ የቀረ ጉዳይ ስለሆነ ከዚህስ አሰቃቂ ድራማ ጀርባ እነማን ምን ዓላማ ለማሳካት ምን ፈጽመው ይሆን ከዚህ ጦርነት ጋር ተያያዥነት ይኖር ይሆን ወይ የሚለውም ምርመራ የሚጠይቅ እንደሆነ ታየ ያወጣቸው ሚስጥሮች ፍንጭ አይሰጡም? ሲሉ ይጠይቃሉ። ሌላኛው የመብት ተሟጋሹ ጥያቄ በተባበሩት መንግስታት የተቋቋመው ገለልተኛ ዋነኛ የአጣሪ ኮሚሽን በትግራይ አፋርና አማራ ክልሎች የተፈጸሙ ዓለም አቀፍ ባህሪ ያላቸው ወንጀሎችን እንዳያጣራና ምርመራ እንዳያካሂድ በነ ዶክተር ጌዲዮን መሪነት የተደረገው ርብርብ ይህንን መሰል ከወንጀሎቹ ጀርባ ያሉ እኩይ ሳቢዎችን ዓለም አቀፍ ማህበረሰቡ አውቆ ጠቅላዩን ከነ አመራር አባሎቻቸውና ጭፍሮቻቸው በዓለም አቀፍ የወንጀል ፍርድ ቤት ተጠያቂ እንዳይሆኑ ለመከላከል ነው ወይ ሲሉም ይጠይቃሉ። የመብት ተሟጋቹ ዓለም አቀፍ ማህበረሰቡን ለማደናገር በሽግግር ፍትህ ስም እየተከናወኑ ያሉ ድራማዎች የዚህ ድርሰት አካል የሆኑ ሲሉም ነው ሌላ ጥያቄን የሚያነሱት። የያሬድ ኃይለማርያም ጥያቄዎች ይቀጥላሉ። አቶ ታዬ ምንም አይነት ህሊና፣ ርህራሄና የሞራል ልዕልና አልፈጠረባቸውም በማለት የሚገልጿቸው ጠቅላይ ሚኒስትሩ ኢትዮጵያን ከኤርትራ ጋር ለማላተምና አዲስ ጦርነት በመክፈት የወደብ ህልማቸው ነውን ለማድረግ ደግሞ ምን አይነት ትሪገሪንግ ወይም ጸባጫሪ ድርጊት ይፈጽሙ ይሆን በማለት ደግሞም በዚህኛው እልቂት ስንት ሚሊዮን ህዝብ ሊያስጨርሱ ሊያፈናቅሉ ምን ያህል ውድመት ሀገሪቱ ሀገሪቱ እንድታስተናግድ ሊያደርጉ አቅደው ይሆን ሲሉ ነው የሚጠይቁት። ህግ ማስከበር፣ ትጥቅ ማስፈታት፣ ወደብና ሌሎች የዳቦስም የሚሰጣቸው የእልቂት አጀንዳዎች ከአራት ኪሎ ተነድፈው በተረጩ ቁጥር ያንኑ እያስተጋባም ራሱን ለእልቂት የሚዳርገው ኢትዮጵያዊ ዜጋ አቶ ታዬ ካጋለጣቸው ሚስጥሮች ምን ይማር ይሆን? ምንስ ያደርግ ይሆን? በየቴሌቪዥኑና በየመንደሩ እነዚህን የሀሰት ትርክቶች እንደ እውነት ተቀብላችሁ አብራችሁን ደንቁሩ የምትሉ ምሁራን፣ ያገዛዙ ደጋፊዎችና ካድሬዎች ከዚህ የታየ ንግግር ትምህርት ምህርት ተወስዶ ይሆን ወይ? የመብት ተሟጋቹ ያሬድ ኃይለማርያም አከታትለው የጠየቁት ጥያቄ ነው። ለማንኛውም አሉ። ለማንኛውም ታዬ ደንዳ ይህንን እውነት አፍርጦ በማውጣትና በማጋለጥ ራሱን አሳልፎና ቤተሰቦቹን ሜዳ ላይ በትኖ እስር ቤት የገባው እንደኔ እምነት ኢትዮጵያን ከቀጣይ እልቂት ለመታደግ በቀጣይ ሊመጡ የሚችሉ አደጋዎችን በማሰብ ህዝቡ እውነቱን ቢያውቅ ከመታለልና ከማለቅ ይድናል በሚል እሳቤ ነው። ታዬ የህግ ሰውም ስለሆነ እኔን ቢገድሉኝ እንኳ አንድ የተሻለ ቀን ሲመጣ ጠቅላዩን ጨምሮ በሀሳብም ሆነ በግብር አብረዋቸው የተወኑ ሁሉ ለፍርድ ይቀርባሉ፣ የተበደሉም ፍትህ ይገኛሉ በሚል እምነት ነው። አቶ ታዬ ከእሱ የሚጠበቀውን አድርጓል። አፋኞቹ እጅ ውስጥ ስላለ ነገ በህይወት ላናገኘው ግን እንችላለን። የአራት ልጆች አባት የሆነውን አቶ በቴን በአሰቃቂ ሁኔታ የገደሉ እጆች ለታዬ ይሰንፋሉ ብሎ ማሰብ ይከብዳል። ታዬ ተሸክሞ የኖረው ይህንን የእሳት አሎሎ ለሕዝብ አስረክቧል። ከዚህ በኋላ በእነዚህ እውነቶች ዙሪያ እዳውና ፍርዱ የሕዝብ ነው ሲሉ ነው የመብት ተሟጋቹ ያሬድ ኃይለማርያም አቶ ታዬ ደንዳአ ከአንድ ሚዲያ ጋር በኦሮምኛ ቋንቋ ያደረጉትን ቃለ ምልልስን አስመልክቶ ሐሳባቸውን በማኅበራዊ ትስስር ገጻቸው ላይ በዝርዝር ያጋሩት። ምንም እንኳን የመብት ተሟጋቹ ለአቶ ታዬ ደንዳአ ያላቸውን አድናቆት በመግለጽ ጭምር ሁኔታው አሳሳቢና አስደንጋጭ እንቅልፍ የሚነሳ ስለመሆኑ ቢገልጹም በሌላ በኩል ግን በታየ ደንዳ ላይ የሚሰነዘሩ ትችቶች አልቀሩም። ለአብነትም የፖለቲካ ተንታኙ ጎዳና ያዕቆብ ታየ ደንዳ ግን ምን ያህል የሚያገናዘብ ህዝብ የለም ብሎ ቢንቅ ነው አብይንም ራሱንም ሀገር ጠል፣ ታሪክ ጠል፣ ባንዲራ ጠል፣ አማራ ጠል አድርጎ ያሳደጋቸውን የኦነግን ኢትዮጵያ ጠል ትርክትን ነጻ ለመውጣት የችግሮች የጥላቻ፣ የጭፍጨፋው ሁሉ ፈጣሪ፣ ደራሲ፣ ተዋናይ አብይ አህመድና አብይ አህመድ ብቻ ናቸው እያለ ቅቤ ላይ ወጣው። እንዲህ የሚናጠው በማለት ትችቱን በማህበራዊ ትስስር ገጹ ላይ አጋርቷል። የፖለቲካ ተንታኙ ጎዳና ያዕቆብ በቤቱ አብይ አህመድ የሚባል ወፍ ዘራሽ ባያበላሸው ኖሮ ኦህዴድ ንጹህ አዝመራ ኦነግም ምርጥ ዘር ነበረ ብሎ ሰብኮ አሳምኖ ሞቷል ሲል ነው የቀድሞውን ባለስልጣን ታዬ ደንደአን የሚተቻቸው። በቤቱ ኢትዮጵያን ማሳነስ ማኮሰስ ቅኝ ገዢና ጨካኝ አድርጎ በመሳል ኢትዮጵያ ጠል ኦሮሞን ለመፍጠር ያለመ የፖለቲካ ግብ ያነገበ በአሰፋ ጃለታ የኦሮሙማ ኢዲዮሎጂን በእንዶድ አጥቦ አጥርቶ በአብይ ጁማ በመተካት ልቡ ልቅ ብሏል ሲል በቀድሞ የሰላም ሚኒስትር ዴኤታ ላይ ትችቱን አጥብቆ ሰንዝሯል። በበደኖ በአርባ ጉጉ አብይ አህመድ ሊባል ነው ወይ? ለጀዋር ክብር ሰው አዘቅዝቆ ያሰቀለው አብይ አህመድ ነው ወይ? የፖለቲካ ተንታኙ ሀሳብ ነው። ጀዋር ተከበብኩ ሲል የተጨፈጨፉ ዘጠና ስምንት ሰዎች አብይ አህመድ ነውና ዲማ ነጎ፣ ጻድቅ ሌንጮ ለታና፣ ባቲ ቅዱስ፣ አሰፋ ጃለታ ደግሞ የጥላቻ ማንዋል ሳይሆን ጥዑምና አጫጭር የፍቅር ታሪኮች ጸሐፊ አድርጎ ለማቅረብ አብይ አህመድን የችግሮች ሁሉ ብቸኛ ተጠያቂና የጦስ ዶሮ አድርጎ በማቅረብ የጣረ ቀጣፊ ሲል ታየ ደንዳን አጥብቆ ወርፏቸዋል። የፖለቲካል ሳይንስ ተንታኙ አብይ አህመድን የመሰለ የሰይጣን እንኳ ቢሆን መጠየቅና መቀጣት ያለበት በራሱ ኃጢአት፣ እንጂ ጀዋርንም አብይንም የጥላ ቁማድ አድርጎ በመውለድ የጋራ አባታቸውን የኦነግን ኃጢአት ማሸከም ግን ልክ አይደለም ሲል ነው። ጎዳና ያዕቆብ የሚከራከረው ቆዳውን አለስልሶና ንግግሩን አለዝቦ ታየ ደንዳ የተከሰተው የወቅቱ ቁማር ከዘፍጥረት እስከ ራእይ ያለውን ኃጢአት ሁሉ አብይ አህመድ ላይ በመለደፍ ኦህዴድንም ኦነግንም ለማትረፍ መጋ ጋጥ ነው ሲልም ከታየ ደንዳ ቃለ ምልልስ ጀርባ አለ ያለውን ሴራ አጋርቷል። የኢትዮጵያ አንስት ካምፑ እንደው አንድ የፈርዶበት በቋሚነት ራሱን ለመሸወድም ለመሸወድም ያዘጋጀ ከሆነ ውሎ አድሯልና ፕሮፋይል ፎቶውንም በታየ ቢያጥለቀልቀው አንዳችም አይደንቀኝም በማለትም ጭምር መቼም ኢትዮጵያ ውስጥ ተአምር አያልቅምና ከታየ ደንዳ ጋር ወደፊት የሚል የአማራ ታጋይ አይጠፋም። ይህንን ከልቤ ከመጠርጠር አልቦዝንም። የሚላል ጎዳናም በታየ ደንዳ ላይ በሰነዘረው በዚህ ትችት። ውድ የአዲስ ኢንሳይደር ቤተሰቦች፣ ከአቶ ታየ ደንዳ ቃለ ምልልስ ጋር በተያያዘ የተነሱ ሁለት ተጻራሪ የሆኑ ሀሳቦችን በተመለከተ ያሰናደንላችሁ ጥንቅር ያደምጣችሁትን ይመስል ነበር። አብራችሁን ስለሆናችሁ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ በሌሎች መሰናዶዎች እስክንገናኝ ቸር ቆዩን።